ሩታን አብርሽ ሆቴል ቀጥሯት ነበረ። ሰላም ጤና ይስጥልኝ። ክብራንና ክብራን አድማ የተመልካቾች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ ሸር፣ ሰብስክራይብ እያረጋችሁ የመጨረሻውን ፓርት አልጨረስኩትኝም ነበር እና አሁን ነው ያየሁቲ ማለት ነው። ሩታን እኮ አብርሃም ቀጥሯት ነው ሰው ይመጣል እያለ ነበረ። ስለዚህ ሩቲ ደግሞ ነጭ በነጭ ለብሳ የመጣችው ሆቴሉ ና ሆቴል ነው። ዜድዬ የአብርሽ ቤት ነው እንዴ? ኖ ኖ ኖ ኖ ቤቱ መስሎ ነበር። አይደለም፣ ሆቴል ነው፣ ሆቴል ነው፣ ሆቴል ነው ማለት ነው። እና ሩታን ቀጥሯት እንዴት ሄርሜላን ደግሞ ይዘዋት ጓደኞቹ ሊመጡ ቻሉ። እኔ በጣም እንትና የሆነብኝ ና ሄርሜላ ደግሞ ደንግጣለች። ድሮስ የተሰረቀ ነገር መደንገጡ ላይ ቅር ነው እንዴ አንቺ። ልክስክስ ማለት ነው፣ ልክስክስ ነች። እኔ ስድብ አልችልበትም እንጂ በጣም ልክስክስ ነች ሄርሜላ ማለት ነው። እሰው ባለትዳር ላይ ገብተሽ እንደዚህ የምትል ከሰከሽ የፈለገው ነገር ድራማ ቢሆንም እንደዚህ አይደረግ አይደረግም። አስረግጬ እነግርሻለሁ፣ ይሄ በጣም አሳፋሪ ኮናት። ዴሴት ልጅ የማያደርገውን በአደባባይ እያደረግሽ ነው። ያም ሶሪ፣ በጣም አዝነናል። እና ሁላችሁም እውነታውን ለምታውቁ አብርሃም ሩቲን ሆቴል ቀጥሯት ነበረ። ሩቲ እንዴት አወቀች ልትመጣ? አብርሃም ደግሞ ሰምታችሁ ተሆነ ምን አለ ሰው ይመጣል እያለ ነበረ፣ ሰው ይመጣል። ስለዚህ ሆቴል ቀጥሯት አል ሩታን መጣች ማለት ነው አያችሁ፣ ሆቴል ተገናኝተው ምን ሊሆኑ ምን ሊባባሉ፣ ወይስ ስለ እሁዱ ኢንተርቪው ሊደራረጉ ነው? አንተ እንደዚህ ስትል አብርሃም፣ እኔ ደግሞ እንደዚህ ይላሉ እየተባባሉ ሊነጋገሩ ይሆናል እንጂ ዝም ብለውማ ሆቴል አልተቀጣጠሩ እንዴ? ቤተሰብዬ፣ እነሱ ሁለት እርምጃ ሲራመዱ እኛ ሶስት እርምጃ መራመድ አለብን። እውነቴን የምላችሁ ምንም ይሄ በጣም እኔ የሚያስጨንቅም የሚያስለቅስም ምንም የሚል አይደለም። እንደ ቪዲዮ እንደሰሩት ሀሳብ አስተያየት እንሰጣለን። ሲጀመር ግዲ ጥሉኝ እኮ ነው። ሰው እንኳን ይነቃል አይባልም እንዴ! ሰው ይነቃብናል። በቃ የሆነ ይህንን አይዲያ ቀየር አድርገን ሌላ ነገር እንስራ ብትሉስ እንደኔ መልካም ነው። አሁን የነገ የእሁዱን ጌም ሁላችሁም አደራ እንግዲህ። ዜና እንዘግባለን ስለ እሁዱ ማለት ነው። ማታ ላይ ላይክ ሸርግ